ዳዊት እንደዚህ ያለ መዝሙር ለሁላችሁ የምታውቁት ስለሆነ እግዚአብሔር እረኛዬ ነው አለ። የሚያሳጣኝም የለም አለ። ከዛስ በለመለመ መስክ ያሰማራኛል፣ በእረፍቷ ዘንድ ይመራኛል፣ ነፍሴን መለሳት፣ ስለ ስሙም ስል በጽድቅ መንገድ መራኝ ካለ በኋላ የሚገርም ቃል አለ። በሞት ጥላ መካከል እንኳን ቢሄድ አንተ ከይሎ ያይ እግዚአብሔር ቀደም ብሎ የሰጠው ነገር ሀልወቱን ወይም ማንነቱን አብሮነቱን ነበር ኦሌቮስ ማን እዚህ ጉባኤ መካከል ማን አለኝ የሚል ሰው ማን አለኝ አንዳንድ ሰው ለለቅሶ ቀኔ ማን አለኝ የሚል ሰው እግዚአብሔር አለ። አሜን። እግዚአብሔር አለ። የውሉ ህዝብ፣ የውሉ ህዝብ ተነስታችሁ ብታዩ ደስ ይለኛል። እስቲ አንድ ቁሙና ወደኋላ ተመለሳችሁ እዩ። አይ አይደለም፣ ይቅርታ እናንተን አይደለም፣ እነሱም ሁለቱንም ነው። ጌታ ኢየሱስ ይባርካችሁ። ይሄ ሁሉ ይሄ ሁሉ ከሱ ነው አላንቺን ስት ሆን ጅ ይሄ በስጋና በደም የመጣ አይደለም። የዘራረ ቁጥሮ የመጣዝ አይደለም። ከጌታ የተነሳ ነው፣ ሞገስ የሚሆን ተሰሚነትን ተደማጭነትን ተቀባይነትን የምሰጥ ሌላውን ሁለተኛው ነገር ሁለተኛው ነገር ያይቆብን ከክፍ ሁሉ ጠብቆታል። ጥበቃ ነው ለሰው ልጅ፣ ይህ ጥበቃ ዋስትና ወሳኝ ነገር ነው። ይሄ በተለይ አሁን ያለንበት ዘመን ሰው ሁሉ በዋስትና የምንጠለጠልበት ዘመን ነው፣ አይደል ነው። እዚህ ከተማ አቀፍ ኮይር የዘመረው መዝሙሩ በጣም ወደው መዝሙር አለቆ፣ በዘማሪ አይደለም እንጂ ብዘምር ደስ ይለኛል። ዋስትናኔ ለመኖሬ በአንተ ነው ውላዳሬ ጣልቃ ገብተ በነገሬ ደግፈይነው መዘመሬ የጥንት አምላክ ያባቶች ያመስገኑ፣ ከጥንቶች ጌታ ነህና ለእኔም ዛሬ ይገዛለህ፣ የዘርዘር ጌታ ነህና ለእኔም ዛሬ ይገዛለህ፣ የዘርዘሬ ይ 28 15 ላይ ላንብብላችሁ። እነሆ እኔ ከአንተ ጋር ና በምትሄድበት መንገድ ሁሉ እጠብቅሃለሁ። ማንም የእናቱ ወንድም አጎቱ ሲቀበለው የሥጋዬ ቁራጭ ያጥንቴ ፍላጭ ነው ብለው አቅፎት የተቀበለው ደመወዙን አልፎም ነፍሱ ላይ አደጋ ለመድረስ ብዙ ፈልጓል። የአባቶች አምላክ ክፉ እንዲያደርግ አልፈቀደም አለ ጌታ። የተመሰገነ ይሁን። ሁላችሁ እንደዚህ ይላል 31፡7 ላይ አባታችሁ ግን አታለለኝ፣ ደመወዜንም አስር ጊዜ ለወጠው፣ እግዚአብሔር ግን ክፉ ያደርግብኝ ዘንድ አልፈቀደለትም። እግዚአብሔር አይፈቅድም፣ እግዚአብሔር አይፈቅድም አሉ ለክፉዎች ለአመፀኞች በሰው ላይ ክፉ ለማድረግ ለሚፈልጉ ስጋ ለባሾችም ለሰይጣንም ጭምር እግዚአብሔር ምን አረገ? አይፈግድለትም። ለመስቶቹ አባታቸው ታሎኛል። አስር ጊዜ ደሮዜን ምን አድርጎታል? ቀያይሮታል። ድካሜን ውድጣ አድርጎታል።

ዛሬ ቀኑ ምንድነው? ይሁድ ነው አይደለም? በተአምር አዋጅ ጥሩንባ ቤት ቢነፋ ነገ ሰኞ ይሁድ ሊሆን ይችላል። እግዚአብሔር ቀን ብቻ ሳይሆን የሰውን ህይወት፣ ኑሮ፣ ታሪክ የሚቀይር መልአክ ክብር ለኢየሱስ ይሁን ይቀይራል። እግዚአብሔር ዋና ነገር ዋና ነገር እግዚአብሔር የሰጠንን እድሜ ለእግዚአብሔር ክብር የምንጠቀምና እንደ እግዚአብሔር ፈቃድ የምንኖር ሆነን ከተገኘ ዝም ብሎ ክርስቲያን የሚለውን ትልቅ ስም ተሸክመን ምንንቀሳቀስ ስለሆነ አይደለም። አንድ ጊዜ አርባ ምንጭ ለአንድ ወንድም ለሶስት ሰዎች አገልግሎት ሄደን ነበረና አንዱ ቤተ ክርስቲያን መጋቢ ብላ ያልሾመችው ሰው ስሙን ፓስተር ተብሎ ተጽፎ አየና ስሙን ጠራውና ሲያ አገሱንተኛው ደቅን ያለ የኛውም ቀላል ሰው አይደለም። ተተወቅደ ያን አለ የማይሆን ስም ስም ብቻ ስም ብቻ ስራ የሌለው ክርስቲያን ከሆነም አስቸጋሪ ነው። አንዳንድ ሰው ዝም ብሎ ነው። አንድ ጊዜ ናፖሊዮን የሚባል የፈረንሳይ ጦር ጀነራል የነበረ ሰው ና ጀግና ነው። ታሪክ የምታውቁ ሰዎች ያው የምታነቡ ሰዎች ታውቃላችሁና፣ በጣም ጀግና ነው፣ እና በማሸነፍ ነው የሚታወቀው። አንድ ቀን ከእሱ ቶር ሰራዊት አንዱ ወደኋላ ሲሸሽ አገኘው። ያዘውና ቆመው፣ እና በጣም ገርሞት ማለት ነው፣ በጣም እየተደነቀ ከዛም፣ የመጀመሪያ ያቀረበለት ጥያቄ እንዲህ ነበር፣ ቆይ ስምህ ለመሆኑ ስምህ ማን ነው አለው። አጋጣሚ የሆነው ደግሞ የሰውየው ስም ናፖሊዮን ነው፣ የሰውየው ስም ማለት ነው። እና ናፖሊዮን ጀግና ነው፣ አሸናፊ እንጂ ደረቶ ሰጥቶ የሚጋፈጥ እንጂ ስሸሽ የምታወቅ ሰው አይደለም። ናፖሊዮን ስም አለው ስም አለው። በጣም ከተገረመ በኋላ ስም አለው፣ ሁለት ምርጫ እሰጥሃለሁ። አንደኛ ወይ ስሜን ትቀይራለህ ወይ ተመልሰህ ትዋጋለህ። ናፖሊዮን ከሆንክ ይታወጋል፣ ካልሆነ ስሜን ቀይራለሁ። ክርስቲያን ከሆንን ክርስቲያን ሆኖ መኖር ነው፣ የማይሆን ስም አለመሸከም። የውሸት ስፍራን ሁሉ የምንመስል ከሆነ የእግዚአብሔርን ክብር በሕይወታችን ማየት አንችልም። የድነት ነገር ነው ነፃ ግብር ነፃ የሰጠን ነገር ድነት ነው። ግን በሕይወታችን በምንኖርበት ሕይወት የድህኖት ሊኖረን የምችለው እግዚአብሔር እንደሚፈልገው መኖር ስንጅ ነው ካልሆነ እየተሸነፈን ነው የምናኖረው፣ እያለቀስን፣ በጌታ ሆነን ረጂ አምላክ እያለን፣ ውሃ ጠገብ ላይ ቁጭ ብሎ እንደሚጠማ ሰው አምላክ እያለን። እግዚአብሔር ያዕቆብን ምን አደረገው? ጠበቀው። በህይወት ቆይቷል። ያደረገለት ነገር የመጀመሪያ ነገር ሀልውቱን ከሱ ጋር ማድረግ ወይም አብሮነቱን ከሱ ጋር ማድረግ፣ ሁለተኛ ከክፉ ሁሉ መጠበቅ ነበር። እግዚአብሔር ስራ ቅድም እንዳልኳችሁ ዳዊት አንተ ከእኔ ጋር ነህና ክፉን ምን አላደርግም፣ አልፈራም። እግዚአብሔርን የሚወጋ ኃይል ካለ ነው ሊወጋን የሚችለው ሊያጠፋን የሚችለው አንዳንድ ጊዜ ሰዎች ሰው የሰውን ውጫዊ ማንነት ቅድም እንደተባ ወንድማችን ዘማሪው እንዳለው ውጫዊ ነገር ያያል። ውጫዊ ነገር አንዳንድ ሰው እንዲህ በቀላሉ ሰውን ማጥፋት የሚችል ይመስለዋል፣ አይችልም። እግዚአብሔር የሚጠብቅ አምላክ ነው። ክብር ለጌታ ይሆን። ሌላውና ሶስተኛው ፍሬያማ አድርጎታል። ባሉወት ትንሽ የነበረ ማለት ነው አሁን አለ ሁለት ክፍል ሰራዊት አድርጋኛል ብቸኛ ነበርኳል ግን አሁን ብቸኛ አይደለሁም ግን ከዚህ ካደረገው ጥቂቷ እንኳን የሚገባኝ አይደለም ጥቂቷ የሚገባኝ አይደለም አድርጋ ይልኛል ነው የሚለው ለምን እንዳደረገ በኋላ ስለማሳያችሁ፣ እዚህ ጋር ብዙ ባል ቆይቶ ነው እንደዚህ ይላል፣ ለባሪያህ ከሰራው ምሕረት እና እውነት ሁሉ ትንሽ የሚገባ አይደለም። በትሬ ብቻ ይዤ ምን ዮርዳኖስ ተሻገር የነበረ አሁን ምን ያደርገኛል? ምንም አይሆን። ሰው አይደለም ሆኛል። እንዴት አብሮ ነው! እንዴት ጠብቆ

አንድ ጊዜ ላባ ፊቱን ሲመለከተው ለሆነ ያ እንደ ድሮ አይደለም። ዘበርል የላባ ፊት ምን ሆኖ ነበር ይላል። ተቀይሮ ነበረ። ሰላሳ አንደኛ ምዕራፍ ላይ ያዕቆብም የላባ ልጆች ያሉትን ነገር ያዕቆብም ለአባታቸውም የሆነውን ወሰደው ይህን ሁሉ

ሲቀየር ኑሮ ሲቀየር እግዚአብሔር አብሮነቱ ታምራትን ሲያደርግ ጨለማ የሆነ ሕይወት ሲመራ ጉድለታችን ሲሞላ እግዚአብሔር በጎ ሲያደርግ ምን ይሆናል? ሰው ይቀየራል። እዚያን ጊዜ እግዚአብሔር ጣልቃ ይገባል። ቤታችን ደግሞ ስትመለከቱ እግዚአብሔር ከዚህ በኋላ እዚህ አካባቢ መሆን ይመችም ወደ አባቴ ተመለሳል። እግዚአብሔር ምሪት ይሰጣል። ብዙ ጊዜ ምሪት ሲባል እንደው ለሰባኪ ለዘማሪ ብቻ የሚሰጥ ይመስላል ብዙ ሰው፣ አይደለም ለስራ ለንግድም እግዚአብሔር ምሪት ይሰጣል። አሜን። በምን ትርፋማ እንደምትሆኑ እግዚአብሔር መንገድ ያሳያል። በቃ እንደው ይሆናል፣ ለብልጭ ይላችሁ፣ ለሆነ ይመጣላችሁ። እግዚአብሔር የሆነ ነገር መንገድ ያመለከታል እና ለያንቆ መንገድ ያመለክታል ለግ ክብር ለጌታ ይሁን። እንደዚህ ይላል። ላባንም ፊት እነሆ፣ ከእርሱ ጋር እንደ ድሮ አልሆነም። እግዚአብሔርም ያዕቆብን ወደ አባቶችህ ምድር፣ ወደ ዘመዶችህ ተመለስ፣ ከአንተ ጋር እሆናለሁ። ቁጥር ሁለት ላይ ስትመለከቱ ሰላሳ አንድ ሁለት ላይ ተመለስ። ይህ ሄዳው በጎ ነገር እዚህ ጋር የለማም። ከዛ ሚስቶቹን አማከራቸው። ከአባታችን ጋር ምናል። እግዚአብሔር ያለህን ሁሉ አድርጋል። እግዚአብሔርን ምሪት ሰው ሲከተል እግዚአብሔር ተከታይ አሳጣው።